ኒውክሌር ኃይል ለማመንጨት ተስፋ ሰጪ ከሆኑ ንጹህ የኃይል አማራጮች መካከል አንዱ ነው። ጥቂት የማይባሉ የዓለም ሀገራትም በኒውክሌር ኃይል ላይ ትኩረት አድርገው እየሰሩ ይገኛሉ። የኒውክሌር ኃይል የገነቡ ሀገራትም ጤና፣ ግብርናና ሌሎች ዘርፎቻቸው ላይ በመጠቀም እድገት አስመዝግበዋል። ከዚህ በተጨማሪም ኢንዱስትሪዎችን በመገንባት ኢኮኖሚያቸውን በማሳደግ ተወዳዳሪ መሆን ችለዋል። ኢትዮጵያም ሕዝቦቿን የኃይል ተጠቃሚ ለማድረግ ካደረገችው እንቅስቃሴ በጉልህ የሚጠቀሰው ሕዳሴ ግድብ አሁን ከመጠናቀቁ በፊት የነበሩ ሂደቶች ፈታኝ እንደነበር የሚታወስ ነው። ሕዳሴ ግድብ ሲገደብ ስንት ጊዜ ነው ሴኩሪቲ ካውንስል ላይ ብዙ ነገር የተነሳው? አስራሶስት ጊዜ እና ከዛ በላይ ነው። የኢትዮጵያ የዛን ዘርፍ የሚመሩ ምሁራን እና ክብር ጠቅላይ ሚኒስትሩን ጨምሮ በተለያየ ቦታ የተለያየ ጫና የተደረገብን፣ ለምን ቢኮዝ በኢነርጂ ኢትዮጵያ ራሷን ከቻለች እንደምንፈልገው ሀሳባችንን አንጭንባትም። ሀሳቧን ከኛ እኩል ላድርግ ትላለች፣ ከኛ እኩል ልገዳድር ትላለች፣ ሀሳቧን እኔም ልሰማ ትላለች የሚል ስጋት ስላለ ማንንም ሳንለምን ማንንም ሳንን ለማመጥ ራሳችን በፈለግን ጊዜ የምንዘጋው በፈለግን ጊዜ የምንከፍተው በፈለግን ጊዜ እንደፈለግን ለሕዝባችን የምንሰጠው ኢነርጂ ካለን የሆነ ማንፈልገው ማናምንበት ሀሳብ ሊጫንብን ሲል ኖ ማለት እንችላለን ማለት ነው። የዓለም ሀገራት ጫና ሳይበግራት ህዳሴን ገንብታ በማጠናቀቅ የአድዋ ድልን የደገመችው ኢትዮጵያ በቅርቡ የኒውክሌር ኢነርጂ ፕሮጀክትን ተግባራዊ ታደርጋለች። መላው የኢትዮጵያ ሕዝብ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 በቅርቡ ስራ ትጀምራለች። ኢትዮጵያ ሁለት የንፋስ ኃይልና በርካታ የውሃ ኃይል ማመንጫዎች ያሏት ብትሆንም የአየር ንብረት ለውጥ በሚያጋጥም ጊዜ ግን ኢንዱስትሪዎች በኃይል መቆራረጥ ምክንያት የማምረት አቅማቸው ሲስተጓጎል ይስተዋላል። የዛሬ ሁለት ዓመት ይመስለኛል፣ ግድቦቹ ሁሉ ባዶ ነበሩ፣ ውሃ አልነበራቸውም፣ እና ኃይል ማመንጨት በጣም ቀንሶ ነበር። ስለዚህ እንደዚህ አይነቱ ሌሎች አማራጭ ኃይሎች ከፀሐይ፣ ከንፋስ እንደዚሁም ከኒውክሌር የሚገኙ አስተማማኝ የሆነ የኃይል አቅርቦት ሊኖር ይችላል የሚል ግምት አለኝ። ትልልቅ ኢንዱስትሪዎች ለአንድ ሰከንድ ወይ ለአንድ ቀን ማምረት አቆሙ ማለት ቢሊዮን ቢሊዮንስ የሚሆን ገንዘብ ነው የሚታጣው። እንደዛው ሰራተኛም ስራ ይፈታል። ስለዚህ ዳይቨርሲፋይድ የሆነ የኢነርጂ አማራጭ መኖር ይሄ ችግር እንዳይፈጠር ያደርጋል። ከውሃና ከሌሎች ምንጮች የኤሌክትሪክ ኃይል የምታገኘው ኢትዮጵያ አሁን በቅርቡ ተግባራዊ ለማድረግ የወጠነችው የኒውክሌር ኃይል ፕሮጀክት የኃይል አቅርቦትን ተደራሽ በማድረግ ኢንዱስትሪን ለማስፋት ትልቅ አቅም ይሆናል። ከኒውክሌር የሚገኘው ኃይል በውሃ ላይ ያልተንጠለጠለ በመሆኑ ደግሞ ይበልጥ ኢንዱስትሪዎች በሙሉ አቅማቸው እንዲያመርቱ ያግዛቸዋል። በጣም ትንሽ ነው ኢትዮጵያ ሆነ ያለው የምናመነጨው ኃይል። አዳዲስ ፋብሪካዎች መጥተው ኢትዮጵያ ውስጥ ኢንቨስት እንዲያደርጉ ከተፈለገ ኢንዱስትሪ ፓርኮቹ ወደ ኢንዱስትሪ ልዩ ዞኖች በሚቀየሩበት ጊዜ ትልቁ ጉዳይ የሚያስፈልገን ኃይል ነው። ምክንያቱም አንዳንድ ኢንዱስትሪዎች አንድ ፋብሪካ ብቻ እስከ ስምንት ዘጠኝ ሜጋ ዋት የሚፈልግ ሁኔታ ሊኖር ይችላል እና ጥሩ ነው ብዬ ነው የማስበው። ብዙ ካርበን አውጥቶ አካባቢን ከሚበክሉት ጤናን ከሚያውቁት የተለየ ጥቅም አለው ይህ በጣም ሪ ሲግኒፊካንትሊ በጣም ትንሽ በሆነ ኦክሲን ካርበን ዳይኦክሳይድ ልቀት በጣም ሂውጅ ኢነርጂ ያመነጫል። ስለዚህ ኒኩሊያር ፓወር ለአካባቢ ጥበቃ፣ ለስራ ፈጠራ፣ ለኢንዱስትሪ ለብዙ ነገር ትልቅ አስተዋጽኦ ያለው የኢነርጂ ሴክተር ነው። በኤሌክትሪክ ኤነርጂ ማንቀሳቀስ ማንችላቸው ስፔሲፊካሊ እንደዚህ አይነት የኒኩሊያር የከሰል የምናምን ኢነርጂ የሚፈልጉ ኢንዱስትሪዎች አሉ ፋብሪካዎች አሉ ለእነሱ አይነትም ጥሩ አማራጭ የኢነርጂ ሶርስ ሆኖ የሚያገለግል ነው። ኢኒሽቲቭ በጣም እጅግ በጣም ጥሩ ሀገራችን በኢነርጂ ዘርፍ አንድ ከፍ ያለ ስቴፕ ወደፊት የሚያስኬዳት ነው። የኢንዱስትሪ ምርቶች መጨመር ደግሞ በአፍሪካ ብሎም በዓለም የንግድ ውድድር ላይ የሚኖራትን አቅም ከፍ ያደርገዋል። በተጨማሪም ለበርካታ ወጣቶች የስራ እድልን የሚፈጥሩ አነስተኛና መካከለኛ ኢንተርፕራይዞችን በማስፋት ረገድም ትልቅ ድርሻ ይኖረዋል። የግል ሴክተሩ እያደገ በሄደ ቁጥር ብዙ ሰዎች ይቀጠራል። የሚቀጠሩት ሰዎች ደግሞ የራሳቸውን ስራ እየጀመሩ እነሱ ራሳቸው ቀጣሪ ይሆናሉ እና ይሄ ነው የሚያሳድገው እና በተለይ ይሄ አነስተኛና መካከለኛ ኩባንያዎች የሚባሉ ለኢኮኖሚው ትልቅ እንደምታላቸው እና ስራ ደግሞ ይቀጥራሉ። ስለዚህ ሀገራችንም ውስጥ በዛ መንገድ ልንሄድ የምንችልበት እነዚህን የኃይል አቅርቦት፣ የውሃ አቅርቦት፣ የመሰረተ ልማት ተደራሽነት ደግሞ በአግባብ ውስጥ ይቀርቡ ነው። ከኒውክሌር ኢነርጂያን ሌዘር ላይቶችን የተለያዩ ነገሮችን ፕሮዲስ ማድረግ ፕሮዲስ እያደረጉ ወደ ገበያም እያወጡ መሸጥ እንዲችሉ እድሎችን ስለሚፈጥር እጅግ በጣም ጥሩ ነው። ኖት ኦንሊ ለነዚህ ለትንንሽ ኢንዱስትሪዎች እንደ ሀገርም ለያዝነው ግሪን ሌጋሲ በጣም መሰረት ነው። በትንሽ ቦታ ከፍተኛ የኃይል አቅርቦት ማግኘት የሚያስችለውን የኒውክሌር ኢነርጂ ኢትዮጵያ በሚቀጥሉት ጊዜያት ተግባራዊ ታደርጋለች።